የስራ ማስኪያጃ ገንዘብ ልሰጥ ነው። አዎ እደግመዋለሁ። የሆነ ስራ መስራት ፈልጋችሁ የመነሻ ካፒታል ላጣችሁ ሰዎች እድል ለእናንተ ነው። ይህን የስራ ማስኪያጃ ገንዘብ የምሰጥበት ምክንያትና ራእይ አለኝ። ራእይ ልንገራችሁ። የሰው ልጅ በትንሽ የካፒታል ተነስቶ የተሻለ ቦታ መድረስ የሚቻልበትን መንገድ ማሳየት ስለፈለኩ። ይህን የስራ ማስኪያጃ ገንዘብ የሚያገኙ ሰዎች እነማን ናቸው? በቀጣይነት የምነግራችሁን ህጎችና ደንቦች የምታከብሩ ከሆነ ይህን የስራ ማስኪያጃ ገንዘብ የምሰጣችሁ ይሆናል። ህጎችንና ደንቦቹን ከመናገሬ በፊት የተወሰነ መረጃ ልንገራችሁ። እኔ ሀብትሽ የስራ ሰው በተለያየ ሶሻል ሚዲያ ፕላትፎርሞች

በተለይም በ2017 ዓመተ ምህረት በዜሮ መነሻ ካፒታል እጃችሁ ላይ ባለው ገንዘብ በሚሊዮንም ገንዘብ ይኖራችሁ እጅግ አዋጭና ትርፋማ የሚያደርጓችሁን ከአንድ ሺህ በላይ የቢዝነስ ሀሳቦችን ያለው እነዚህን የቢዝነስ ሀሳቦች ተከታትለው ወደውና ፈቅደው የጀመሩ እህት ወንድሞቼ ስኬታማና ትርፋማ ሆነዋል። አሁን ደግሞ ለየት ባለመልኩ በብዙዎቻቸው ጥያቄ መሰረት፣ የተወሰነች እኮ ካፒታል ወይም ደግሞ ጥሪት ብናገኝ የተሻለ ቦታ እንደርሳለን ብላቸው ለጠየቃችሁኝ ሰዎች ይህንን የስራ ማስኪያጃ ገንዘብ ልሰጣችሁ መጥቻለሁ። ህጎቹንና ደንቦችን ልንገራቸ ሰራችሁት ተከታተሉ ህግና ደንብ አንድ ከፍተኛ የስራ ፍላጎት ያለውና የትኛውንም ስራ ዝቅ ብሎ መስራት የሚችል ህግና ደንብ ሁለት ከየትኛውም ሱስ ነፃ ይሆን ህግና ደንብ ሶስት የሚሰራውን ስራ ቢዝነስ ፕላን ወይም ደግሞ ቁልጭ ያለ የስራ ዝርዝር ማቅረብ የሚችል ህግና ደንብ አራት የተሰጠውን የስራ ማስቻጃ ገንዘብ በአግባቡ መጠቀም የሚችል የተከበራችሁ እና የተወደዳችሁ ተመልካቾች፣ ለመሆኑ የሥራ ማስኪያጃ ገንዘቡ ስንት ነው? የሥራ ማስኪያጃ ገንዘቡን በምን መልኩ ነው የምታገኙት? እንቀጥል። የገንዘብ ምንጩ ሚራክል እንዳይመስላችሁ፣ የሥራ ማስኪያጃ ገንዘቡ ከየት እንደተገኘ ልንገራችሁ። እኔ ወንድማችሁ ሀብትሽ ከትንሽ ተነስቼ ከከፈትኳቸው በርካታ ድርጅቶች መካከል ወደ ሰሚት መሄጃ ፊጋ ትራፊክ መብራቱ ጋር ከሚገኘው ከአፍሪካ ኮፊ ስፖንሰር የተደረገ መሆኑን ከወዲሁ ልገልጽላችሁ እፈልጋለሁ። ይህንን ያልኩበት ራሱን የቻለ ምክንያት አለኝ። አንዳንዱ ሰዎች ተቃራኒ ነገር ስለሚያስቡና መንገዴን በስህተት እንዳይረዱት እንዲሁም ደግሞ በተጨማሪ እናንተ የተከበራችሁ ነው የተወደዳችሁ ውድ ተመልካቾቼ ከዚህ ቪዲዮ ውጪ ወይም ደግሞ መጨረሻ ላይ ከማስቀምጠው የጊዜ ገደብ ውጪ ሀብትሽ የስራ ሰው የስራ ማስኪያጃ ይሰጣል ብላችሁ እንዳታስቡ። ይልቁንስ እናንተ ከሰራኋት ካተረፍኩት ላይ ለእናንተ ትጠቅማችኋለች፣ መነሻ ጥሪት ትሆናችኋለች ብዬ አስቀመጥኳትን በዛሬ ቪዲዮ ብቻ በህዝብ ፊት ቃል ገብቼ በህዝብ ፊት የምሰጣትን ገንዘብ ብቻና ብቻ የምሰጥ እንጂ እኔ ሀብትሽ ኤንጂኦ እንዳልሆንኩኝ ሁልጊዜ የምሰጠው የስራ ማስኪያጃ ገንዘብ እንደሌለኝና ከዚህ ቪዲዮ እና ከዚህ የስራ ወይም ደግሞ ከዚህ ገደብ ውጪ ምንም አይነት ነገር የማላስተናግድ መሆኔን ከወዲሁ ማሳሰቢያ ልነግራችሁ እፈልጋለሁ። ይሄን ስላችሁ ብዙዎቻችሁ ትረዱኛላችሁ ብዬ አስባለሁ። የተከበራችሁና የተወደዳችሁ ወደ ተመልካቾቼ የምታውቁኝ ታውቁኛላችሁ፣ የማታውቁኝ ደግሞ የሰው ልጅ ከትንሽ ተነስቶ የተሻለ ቦታ መድረስ የሚችልበትን መንገድ እስካሁን ድረስ በተለይም ደግሞ 2017 ላይ ለብዙዎች ሳስረዳ፣ ሳሳይ፣ በቪዲዮ ሳስቀምጥ ቆይቻለሁ። ዛሬም ይህንን ነው ያደረኩት። መጀመሪያ ላይ እንደተናገርኩት የሰው ልጅ ከ ትንሽ ተነስቶ እንዴት ነው የተሻለ ቦታ መድረስ የሚችለው? በራሱ መንገድ፣ አንደኛ ራሱ የቻለ የሥራ ሐሳብ ሊኖረው ይችላል። አሊያም ደግሞ እኔ ካሁን በፊት ከቀረብኳቸው የሥራ ሐሳቦች ላይ አውቆና ተረድቶ በቀጣይነት የምነግረውን ወይም ደግሞ የምሰጠውን የስራ ካፒታል ወይም ደግሞ የስራ መጀመሪያ ገንዘብ ይዞ በቀጥታ ስኬታማና ትርፋማ የሚሆንበትን መንገድ ለማመቻቸትና አብረን ለሌሎች አርአያና ትምህርታዊ መሆን የምንችልበትን መንገድ ለመፍጠር ነው ልላችሁ ነው የፈለኩት። በዚህ ቪዲዮ ላይ የተወሰነ ነገር የምነግራችሁ ነገር መነሻ ካፒታል ወይም ደግሞ የስራ ማስኪያጃ ገንዘብ እሰጣለሁ ብዬ ስላችሁ፣ የተከበራችሁና የተወደዳችሁ ተመልካቾቼ ብዙ የምትጠብቁ ሰዎች ካላችሁ ትልቅ ሀሳብ፣ ትልቅ የቢዝነስ ፕላን ከሆነ ያላችሁ ቪዲዮ አይጠቅማችሁም። ሙቱ እኔ የማስተምረው የሰው ልጅ ከትንሽ ተነስቶ እንዴት የተሻለ ቦታ ይደርሳል። እኔም የራሴን ባክግራውንድ አሳይቻለሁ። በርካታ ስራዎችንና ድርጅቶችን ከትንሽ ተነስቼ የተሻለ ቦታ የደረስኩባቸውን፣ ብዙ ሰዎች ደግሞ በየቦታው ሄጄ ከትንሽ ተነስተው የተሻለ ቦታ የደረሱ ሰዎችን በቪዲዮ እየቀረስኩኝ አሳይቻለሁኝና ታዲያ ከነዛም ትምህርት ወስዳችሁ ሊሆን ይችላል። እኔም ለዛሬ የምሰጣችሁን የሥራ ማስኬጃ ገንዘብ ወስዳችሁ የምትለወጡ ከሆነ ዝቅ ብላችሁ የምትሰሩ ከሆነ እናንተ ሰዎች ብቻ እስከመጨረሻው ድረስ ቪዲዮውን ተከታተላችሁ ያስቀመጥኩትን ዛሬ የምሰጣችሁን የሥራ ማስኪያጃ ገንዘብ ወስዳችሁ ተለውጣችሁ በሕዝብ ፊት ቃል ገብታችሁ በቀጥታ የተሰጣችሁን የሥራ ማስኪያጃ ገንዘብ ሥራ ላይ አውላችሁ በቅርቡ ለሕዝቡ ይፋ የምናደርግበትን መንገድ የምንፈጥር ይሆናል። ስለዚህ ሁለት አይነት ሰዎች፣ ብዙ ገንዘብ የተጠበቁ ሰዎች ካላችሁ ቪዲዮ አይጠቅማችሁም፣ ውጡ። እናንተ ግን በትንሽ ተነስተን እንቀየራለን የምትሉ ሰዎች ካላችሁ፣ የራሳችሁ የቢዝነስ ሀሳብ ያላችሁ ሰዎች ካላችሁ፣ መጨረሻ ላይ የምነግራችሁን የገንዘብ መጠን ወስዳችሁ የምትቀየሩ ከሆነ ራሱን የቻለ ፕሮሲጀር ፕሮሲጀርና ሕግና ደንብ አለ ማለት ነው። የመጀመሪያ የምነግራችሁ ነገር የተከበራችሁ እና የተወዳችሁ ተመልካቾቼ ገንዘብ መስጠቱ አይደለም ዓላማው። የሰው ልጅ የሚሰጠውን ገንዘብ እንዴት በአግባቡ ይጠቀማል፣ እንዴት ስራ ላይ ያውለዋል፣ ምን አይነት ጂኒስ የሆነ የሥራ ሐሳብ አለው፣ ምን አይነት ጎበዝ ነው፣ ምን አይነት ፈጣን ነው፣ ምን አይነት ዝቅ ብሎ ይሰራል የሚለውን ራሱን የቻለ ግብና ዓላማ ለህብረተሰቡ ማስተማር ስለምንፈልግ ነው። ስለዚህ ዛሬ የምሰጣችሁ ገንዘብ ወይም ቃል የምገባላችሁን ገንዘብ በትክክል የምፈጽም ለብዙሃኖች አይደለም። ምናልባትም ለኮታ መግለጽ አይጠበቅብኝም፣ ቁጥር መግለጽ አይጠበቅብኝ እንደ እንደየ አቅሜና እንደ ገንዘብ መጠኔ በዚህ ቪዲዮ ብቻ የሚቋጭ የስራ ማስኪያጃ ገንዘብ የምሰጥ ይሆናል። ስለዚህ እንዴት ነው የምናደርገው መሰላችሁ? ዋና መጀመሪያ ላይ የተወሰነ ፖይንቶችን ለመናገር ፈልግ ያለሁኝ ወይም ደግሞ ቺ ያለሁኝ ማድረግ የምትችሉትን ነገር አንድና አንድ ማለት ነው። የሆነ የስራ ሐሳብ መጨረሻ ላይ ነግራችኋለሁ ብያችኋለሁ። የገንዘብ መጠኑ ወይም ደግሞ የምሰጣችሁን የስራ ማስኪያጃ ገንዘብ መጨረሻ ላይ ገልጽላችኋለሁ። ማድረግ ያለባችሁ ምንድን ነው? የስራ ወይም ደግሞ ቢዝነስ ፕላን ዝርዝር መረጃ አንዱ ራሱን የቻለ የዚህ የውድድር ወይም ደግሞ የቻሌንጅ የስራ ማስኪያጃ ለማግኘት የሚጠቅማችሁ ራሱን የቻለ የምትሰሩትን ስራ በዝርዝር ኮሜንት ላይ ማስቀመጥ የቻለ ሰው ነው። ኮሜንት ላይ ማስቀመጥ እየቻለ ነው አሁንም የስራ ማስኪያጃ ገንዘቡን አሁን አትቸኩሉ። ቸኩላችሁ እንዳትጽፉ በትክክል ያመንኩበትን የጠቀስኩት ገንዘብ እናንተ ያስቀመጣችሁት ዝርዝር የስራ ቢዝነስ ወይም ደግሞ ቢዝነስ ፕላን የሚያሰራችሁ መሆኑን ሳውቅና ሳረጋግጥ ብቻ እናንተን ሴሌክት አድርጌ መርጬ ለእያንዳንዳችሁ እኔ ያስቀመጥኩት የገንዘብ መጠን አለ። ለእያንዳንዳችሁ የስራ መጀመሪያ ቢዝነሱን ወይም ደግሞ ገንዘቡን የምሰጣችሁ ይሆናል ማለት ነው። ስለዚህ የምታደርጉት ማለት ነው፣ ቁልጭ ባለ መልኩ ኮሜንት ላይ ከታች በምትመለከቱበት በፈለጋችሁበት ተመልከቱ። መደጋገም አይቻልም። አንድ ጊዜ ብቻ ነው ማስቀመጥ የምትችሉት ስማችሁንና ስልክ ቁጥራችሁን። በተጨማሪም ደግሞ የስራ ዝርዝሩን ቁልጭ አድርጋችሁ ኮሚንት ላይ ቁልጭ አድርጎ ማስቀመጥ ነው። ስልኬን የምታውቁ ሰዎች ስልክ መደወል አይቻልም። እኔ ያልኩት ምንድነው ይህንን ቪዲዮ በምትመለከቱበት ቪዲዮ ስር ላይ ብቻ ኮሜንት ላይ መጻፍ ብቻ ነው። ኮሜንት ላይ የስራ ዝርዝራችሁ ወይም ደግሞ የስራ መግለጫውን ማስቀመጥ ብቻ ነው። ቲክቶክ ላይ ሊሆን ይችላል፣ ዩቱብ ላይ ተመለከታችሁት ሊሆን ይችላል፣ አሁን እየተመለከታችሁ ያላችሁት ፌስቡክ ላይ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል። በፈለጋችሁበት መንገድ ይህን ቪዲዮ እየተመለከታችሁ ያላችሁት አንድና አንድ ብቻ ከውድድር ውጪ እንዳትሆኑ እቀየርበታለሁ ጎበዝ ነኝ፣ ጭንቅላቴ በጣም አሪፍ ነው፣ እቺን ገንዘብ ካፒታል ከያዝኩኝ በዚህ ተነስቼ የተሻለ ቦታ መድረስ እችላለሁ ብላችሁ የምታስቡ ሰዎች ካላችሁ ኮሚንት ላይ የሥራ ዝርዝር ወይም ደግሞ የቢዝነስ ፕላናችሁን ማስቀመጥ ትችላላችሁ። የቢዝነስ ፕላን ስላችሁ የሚከብዳችሁ ሰዎች ልትኖሩ ትችላላችሁ። ምንም ስሩ፣ አይመለከተኝም። እኔ ጉልትም ስሩ። እንደ አጋጣሚ ጉልት አልኩኝ እንጂ እኔ ጉልት እያልኳችሁ አይደለም። ሚስትሮም ስሩ፣ ሱቅ በደረቴም ስሩ፣ አይመለከተኝም። እያንዳንዱ ግን በዚህ ገንዘብ እገዛዋለሁ፣ ይሄን ያክል አተርፍበታለሁ፣ በዚህ ካፒታል መጀመር እችላለሁ፣ እንዲህ አይነት ቦታ ላይ ይሰራለሁ፣ እንደዚህ እሰራለሁ ላይ ሊሆን ይችላል። ዋርኤቨር የትኛውንም አይነት መንገድ ተከተላችሁ፣ ብቻ መጨረሻ ላይ የምጠቅስላችሁን የገንዘብ መጠን ተጠቅማችሁ የምትሰሩት የቢዝነስ ሐሳብ ካለ ኮሜንት ላይ ታስቀምጣላችሁ። ለእናንተ ሰዎች መርጬ፣ በህዝብ ፊት መታችሁ፣ ራሱን የቻለ ተናግራችሁ በዝርዝር እኔና እናንተ ለህብረተሰቡ ግልጽ በሆነ ታማኝነት ባለው መልኩ የስራ ወይም ደግሞ የቢዝነስ ፕላናችሁን አቅርበን የስራ መጀመሪያ ገንዘቡን ወይም ደግሞ መነሻ ካፒታሉን ከኔ ከራሴ የምትወስዱ ይሆናል ማለት ነው። ስለዚህ ግልጽ ነው ብዬ አስባለሁ። የተከበራችሁና የተወደዳችሁ ውድ ተመልካቾቼ አሁን የምነግራችሁ የገንዘብ መጠኑ ስንት ነው ልትሉ ትችላላችሁ። የተከበራችሁ የተወደዳችሁ ተመልካቾች ቀድም ነግሬያችኋለሁ። ብዙ መነሻ ካፒታል ወይም ደሞ ብዙ የቢዝነስ ፕላን ያወጣችሁ ያሰባችሁ ሰዎች ካላችሁ አሁንም ውጡ ልላችሁ ፈልጋለሁ። የገንዘብ መጠኑ ከመናገሬ በፊት ማለት ነው፣ ይህን የገንዘብ መጠን ስፖንሰር ያደረገላችሁ ነግሬያችኋለሁ። በርካታ ድርጅቶችን ከፍቻለሁ። እኔ ከከፈትኳቸው ድርጅቶች መካከል አፍሪካ ኮፊ ከምነግራችሁ በላይ እጅግ ማራኪ በተፈጥሮ አበባና በባህላዊ ያሸበረቀ ጫጫታ ግርግር የሌለበት መንፈስን የሚያድስ ሌላ ታሪክ የሆነ ቦታ አንድ ጊዜ ገብታችሁ ደጋግማችሁ ሱስ የሚሆንባችሁ አምጠታችሁ የጋበዛችሁት ሰርፕራይዝ የሚሆንበት ቦታ አፍሪካ ቡና። ከሁለት መቶ ሰው በላይ የሚይዝና አጫጭር ፕሮግራሞችን ለማከናወን ምቹ መስተንግዶና ድንቅ ውበት የተላበሰ ቤት አፍሪካ ቡና ላይ እዚህ ቤት መልስ ያገኛል። ለስለስ ያሉ ሀገረኛ ክላሲካሎችን እየኮመኮሙ ጁስ ቢፈልጉ ምሳ ቁርስ ቢፈልጉ እራት ምን ይልል አለ። እንደ ስማቸው የሚያፈሉት ቡናማ ከነምርቃቱ በሉት ብቻ። ምን አለፋችሁ እኔ ከተናገርኩት በላይ ታገኙታላችሁ። እዚህ ቤት የሚገርማችሁ ነገር አረንጓዴነትን ከመላበስም በላይ የተለያየ ተፈላጊ ምርጥ ምርጥ ታሪክ የያዙ መጽሐፎችንም ማንበብ ትችላላችሁ። አድራሻ ፊጋ ትራፊክ መብራቱ ጋር አማራ ባንክ አንደኛ ፎቅ ላይ አፍሪካ ኮፊ ፊጋ ትራፊክ መብራቱ ጋር የሚገኘው ነው ብያችኋለሁ። ወደ ሰሚት መሄጃ ማለት ነው፣ ከመገናኛ ሊሆን ይችላል። ወይም ከሰሚት ስትመጡ ፊጋ የሚባለው ሰፈር ላይ ትራፊክ መብራቱ ጋር አፍሪካ ኮፊ ነው ስፖንሰር ያደረገላችሁ፣ ለስራ ማስኬጃ የሚሆነውን ገንዘብ የሚሰጣችሁ ማለት ነው። ያ ድርጅት እሱ ማለት የኔ ማለት ነው። ስለዚህ የሚሰጣችሁ የገንዘብ መጠን ስንት ነው ልንገራችሁ እሱን እየጠበቃችሁ ነው ብያስባለሁ። በጣም ብዙዎቻችሁ የገንዘብ መጠኑ ከእኔ አይዲያ ጋር ከኔ ኮንሰፕት ጋር ከኔ ኮንተንት ጋር በደንብ በማስረጃ ስላቀረብኩኝ አስር ሺህ ብርና አንድ በርገር ወይም አንድ ፒዛ ነው። ሰምታችሁኛል ብያስባለሁ። አፍሪካ ኮፊ ለስራ ማስጀመሪያ ለስራ ማስከጃይ የሚሆናችሁ ገንዘብ አስር ሺህ ብርና እዛ አፍሪካ ኮፊ መታችሁ ገንዘቡን ስለምትቀበሉ በደረቁ እንዳትሄዱ የአፍሪካ ኮፊ በርገርን በልታችሁ ወይም ደግሞ ፒዛን በልታችሁ በህዝብ ፊት ቃል ገብታችሁ እዚሁ ሚዲያ ላይ ምናልባትም ካሜራ ላይ ልቀርቡ ትችላላችሁ፣ ተነጋግረን። ምክንያቱም ለህዝብ ይፋ ማድረግ ስላለብን፣ ግልጽ ማድረግ ስላለብን ያ ያሸነፈው ሰው፣ የተመረጠው ሰው ምን ሊሰራ ነው የሚለውን ለህዝብ በደንብ ትምህርት እንዲሆን ከተናገረን በኋላ የስራ ማስኪያጃውን በሚዲያ በህዝብ ፊት የምሰጣችሁ ይሆናል ማለት ነው። ስለዚህ አስር ሺህ ብር እና ፒዛ ወይም በርገር። ሀብትሽ ይፎግራል እንዴ! በአስር ሺህ ብር ምን አይነት ቢዝነስ ሊሰራ ነው ልትሉ ትችላላችሁ። ወደ ኋላ ሄዳችሁ መመልከት ትችላላችሁ። ሀብትሽ የስራ ሰው እባላለሁ ቢዝነስማን ወይም ደግሞ እባላለሁ። በርካታ ሰዎች የተቀየሩባቸውን በአይናችሁ በብረቱ እንድትመለከቱ አድርጌ ሰዎች ከትንሽ ተነስተው ሚሊዮነር የደረሱባቸውን በርካታ የቢዝነስ ሐሳቦችን አቅርቤያለሁ። ታማኝ የሆነ ነው የምታቁኝ፣ ሰዎች ታቆኛላችሁ። በርካታ ከአንድ ሺህ በላይ የቢዝነስ ሐሳቦችን አቅርቤያለሁ። ስለዚህ ወይ እዚያ ሄዳችሁ መመልከት ነው፣ ወይ ራሳችሁ ደግሞ ዩኒክ የሆነ በ10 ሺህ ብር ሊሰራ የሚችል ራሱን የቻለ ሐሳብ ማምጣት መቻል አለባችሁ። ብዙ አይነት አቅርቤያለሁ። እንደምሳሌ እከሌ እላችሁ አይደለም ፔፐር ባግ ለምሳሌ በትንሽዬ ብር አቅርቤያለሁ። በዜሮ መነሻ አቅርቢያ ነው። የኮሚሽን ስራ ሊሆን ይችላል። ምን ልበላችሁ፣ በቃ በየባልትና ስራ ሊሆን ይችላል። የጉሊት ስራ ለምን አትሰሩ? ሱቅ በደረቴ ለምን አትሰሩ? ሊስትሮ ለምን አትሰሩ? ይህንን ስላችሁ በቀጥታ ይህንን ማለት አይደለም ሁላችሁም ጉሊት ስላላችሁ ብቻ ጉልት፣ ላላችሁት ሰዎች አለ። ከእያንዳንዱ የሥራ ዘርፍ ላይ አንዳንድ ነው መመርጠው። ማንም የሚያስገድደኝ ሰው የለም። ገንዘቡን ከኪሴ ነው የማወጣውና ያመንኩበትን ማንም ሳያስገድደኝ እህት ወንድሞቼ፣ ይቀየራሉ ብለ ያሰብኩትን በደንብ ያሳመነኝን፣ ዳኛ አያስፈልገኝም። ለእህት ለወንድሞቼ፣ ለጓደኞቼ አልሰጥም። ለእያንዳንዱ ሰው በትክክል ሊሰራበታል ብዬ ያመንኩበትን ሰው ለመስጠት 100% የተዘጋጀው ሰው ነኝ። በትንሹ አስር አስር ሺህ ብር እና አንድ በርገር አንድ ፒዛ ብያቸዋለሁ። ቁጥሩን ወይም ደግሞ ኮታውን መናገር አልፈልግም። በአሁኑ ሰዓት ላይ ግን እናንተ የምትፈልጉትን የቢዝነስ ሐሳብ፣ የስራ ዝርዝር ኮሜንት ላይ አስቀምጡ። ስልክ መደወል ከውድድር ውጪ ማድረግ ያደርጋቸዋል። እኔም በአካል አግኝታችሁ እባክህ ማለት ከውድድር ውጪ ያደርጋቸዋል። ብቻና ብቻ አሁን በምትመለከቱበት የሶሻል ሚዲያ ፕላትፎርም ላይ ኮሜንት ላይ ከስር ማስቀመጥ ብቻ ነው። ከመቼ እስከ መቼ አይው ነግሬያችኋለሁ። አንዳንድ ጊዜ የጊዜ ገደቡን ሳታውቁ የምትጽፉ ሰዎች፣ የምትደውሉልኝ ሰዎች፣ ኮንታክት የምታደርጉ ሰዎች፣ እኔ ነኝ የምትነግሩ ሰዎች አላችሁ። ህጉን አሟሉ እንጂ ፕሮሲጀሩን አሟሉ እንጂ የምናገረው እኮ ለእናንተ ብዬ ነው እና ዛሬ ይህ ቪዲዮ የተለቀቀው ጥቅምት ሁለት ለተከታታይ አምስት ቀን ብቻ ለተከታታይ አምስት ቀን ማለት ጥቅምት ሁለት እስከ ሰባት ድረስ ብቻ ያበቃል ማለት ነው። ማታ ሁለት ሰዓት ላይ ያበቃል እስከ ሁለት ሰዓት ብቻ። በምታዩት ቪዲዮ ከስር ላይ ገብታችሁ ከቻላችሁ ላይክም አድርጋችሁ፣ አሊያም ግን እንደፈለጋችሁ ኮሜንት ላይ ብቻ የሥራ ዝርዝራችሁን የቢዝነስ ፕላናችሁን ዝርግፍ አድርጋችሁ አስቀምጡ። እያንዳንዳችሁን ጥቅምት ሰባት ላይ ገብቼ እያንዳንዳችሁ የጻፋችሁትን የሥራ ዝርዝር እመለከታለሁ። ከናንተ መካከል ከቲክቶክም፣ ከፌስቡክም፣ ከዩቲዩብም ከሌሎችም በርካታ ነገሮች ላይ አነብና አመጣና ህዝብ ፊት ያሳመነኝን ነገር እንዲ አይነት የጻፈ ሰው ስልክ ቁጥራችሁንም እዛው አስቀምጡ። ተናግሬ ያለውኝ ስልክ ቁጥራችሁ እኔ እንድደውልላችሁ የተመረጣችሁትን ሰዎች ማለት ነው። እከሌ እከሌ ሰዎች አሳምናችሁኛል፣ ይህኛው የቢዝነስ ፕላናችሁ አሸናፊ ነው ብዬ ለራሳችሁ ኮንታክት አደርጋችኋለሁ። ከዛ በቀጥታ መጥቼ ማለት ነው እዚሁም ሚዲያ ላይ በግልጽ ማለት ነው ለህዝብ ይፋ አደርጋለሁኝ ማለት ነው። ከጥቅምት ሁለት እስከ ጥቅምት ሰባት ድረስ ብቻ ብያችኋለሁ። ጥቅምት ስምንት ማታ ላይ ማለት ነው ለህዝብ ይፋ አደርገዋለሁኝ ያሸነፉትን ሰዎች፣ የመረጥኳቸውን ሰዎች ማለት ነው የስራ ማስኪያጃ ሽልማት የሚያገኙትን ሰዎች ይፋ አደርግላቸዋለሁ። አድሎ የሌለበት፣ መገለል የሌለበት ከብሔር ነፃ ከሃይማኖት ነፃ ነጭ ጥቁር ሳልን ለሁላችሁም ክፍት ያደረኩት ነው። ማንም አስገድዶኛ አይደለም፣ ኖሮኛ አይደለም እኔ ላካፍላችሁ ስለፈለግኩኝ ነው። አሁን ጊዜው አጣብቀኝ ነው፣ ኑሮ ከባድ ነው። እኔ ኑሮኛ አይደለም ያለው የተወሰነች ገንዘብ ለሰዎች እኔ የሥራ መንገዱን እስከ ዛሬ ያሳየኋችሁ ነው የነበርኩት ከትንሽዬ ተነስታችሁ ከባዶ ኪሳችሁ ተነስታችሁ፣ በዜሮ ሊሆን ይችላል አይደለም፣ አስር ሺ ብር ሰጠቻችሁ በዜሮ ራሱ የሚሰሩ በርካታ ከሀያ በላይ የሚበልጡ የአዋጭና ተርፋማ የሚያደርጉ የቢዝነስ ሀሳቦችን ለቀቅ ያለሁ እኔ። ሄዳችሁ ወደኋላ መመልከት ትችላላችሁ፣ ለማታቁኝ ሰዎች ማለት ነውና ስለዚህ በጣም ግልጽ የሆነ አስተሳሰብ ነው። አስር ሺህ ብርና አንድ በርገር ወይም አንድ ፒዛ ከአፍሪካ ኮፊ ብያችኋለሁ። ጥቅምት ሁለት ጀምሮ እስከ መች አልኳችሁ? እስከ ጥቅምት ሰባት ብቻ። ልብ ብላችሁ አዳምጡ። ይህ ቪዲዮ ካለፈ በኋላ ኮሜንት የምትጽፉ ሰዎች ካላችሁ ትርጉም የለውም። ቀኑ በዚች ቀን ብቻ ከዛ ውጭ ምንም ትርጉም የለውም ብያችኋለሁ። በጣም ደጋግሜ የምነግራችሁ በጣም በጣም ብዙ አስቸጋሪዎች ሰዎች ስላሉ ነው። የዛሬ ዓመት የለቀኩትን ቪዲዮ ቀኑን፣ የጊዜ ገደቡ ሳይመለከቱ የሚጨቃጨቁ ሰዎች፣ እንደዚህ ብለህ አውጥተሃል ብለው የሚሳደቡ ሰዎች፣ የሚያከላፈቱ ሰዎች አሉ። እኔ ግዴታ የለብኝም፣ ማንም አስገድዶኝ አይደለም። እናንተ ሰድባችሁኝ፣ እናንተ ተገላምጣችሁ የሚፈጠር ነገር የለም። የቻልኩትን ያክል በህዝብ ፊት አምስት ሰው መረጥኩኝ፣ አስር ሰው መረጥኩኝ፣ ስራ ማስኪያጃ ብዬ ያሰብኩትን ገንዘብ ራሳቸው ባሉበት በሚዲያ በአደባባይ እሰጣለሁኝ። እኔ ማለት ነው። ገንዘቡን ልትነቁት ትችላላችሁ ገንዘብ የምትሰጡ ሰዎች ባለሀብቶች ሲሉት ልትኖሩ ትችላላችሁ። እኔ የቻልኩትን ያክል ነው ያቅሜን ነው የምሰጠው። እስኪ እናንተም ያቅማችሁትን ስጡ። ነገቲቭ ነገር የምታስቡ ሰዎች አላችሁ። ማንም አስገድዶኝ አይደለም፣ እኔ ከየትም ተሰጥቶኝ አይደለም ላቤን ጠብ አድርጌ ከሰራሁት ገንዘብ ላይ ስለሆነ ዘርፌ አይደለም እና ካተረፍኳት ችግኝ ሰርቼ ሚዲያ ላይ ማስታወቂያ ሰርቼ ሳር ተክዬ ካገኘኋት ገንዘብ ላይ ለማካፈል ነው። ከምንም በላይ የሰው ልጅ ገንዘብ የሰጥ አይደለም፣ መንገዱን ያሳየ ነው። ስለዚህ እነዛ ደግሞ በስራው ወይም ደግሞ በዛ ያሸነፉት ሰዎች ደግሞ አብረን እጅና ጓንት ሆነን ማለት ነው። የሚያስፈልጋቸው ነገር ካለ ምናልባት የከፈቱት ድርጅት ማስታወቂያ የሚያስፈልገው ከሆነ ሀሳብ ከሆነ በተለያየ አይነት መንገድ ሰፋ አድርገው የሚያስቡበትን መንገድ አብረን የምንመለከትና የምንደጋገፍ ይሆናል። ሁሉን ነግሬያቸዋለሁ ብዬ አስባለሁ። ያሸነፋችሁ ሰዎችም ገንዘቡን የምታገኙበትን መንገድ ተናግሬያለሁ። ኮሜንት ላይ ስታሸንፉኝ በትክክል አስር ሺህ ብሩ የሚያሰራችሁ መሆኑን ሳረጋግጥ ብቻ። የሆነ የቢዝነስ ሀሳብ አጥታችሁ ዩኒክ የሆነ የሥራ ሀሳብ ነው ብላችሁ ከአስር ሺህ ብር የሚዘለ ሥራ አምጥታችሁ ወይም ደግሞ የማያሰራችሁ ከሆነ አደባብሳችሁ ከሆነ አይሆንም። ራሷን የቻለች ጉሊት ከሆነ ቲማቲም በዚህን ያክል ብር፣ ሽንኩርት በዚህን ያክል ብር እንዲህ አይነት መደብ ላይ ይዤ እንደዚህ ሰርቼ ብላችሁ ቁልጭ ያለ ራሱን የቻለ የሥራ ዝርዝር ካቀረባችሁልኝ ብቻ ነው የምታሳምኑኝ። እንደ ምክንያት ነው እንጂ የነገርኳችሁ ጉሊት እያልኳችሁ አይደለም። ሁላችሁም ጉሊት ያላችሁ ሰዎች ታሸንፋላችሁ ማለት አይደለም። በሺህ የሚቆጠር በርካታ የቢዝነስ ሀሳቦች ለቀቅ ያለው እናንተም የምታውቋላችሁ። ትንሽዬ ብቻ ገንዘብ እንጂ በጣም ብዙ ነገር መራመድ የምትችሉ ሰዎች፣ ብሩህና ምጡቅ የሆነ አይምሮ ያላችሁ ሰዎች እንዳላችሁ ስለማቅ ይህን ተጠቀሙበት ልላችሁ ፈልጋለሁ። ተከበራችሁን ተወዳቸው መልካቶቼ። ማሳሰቢያ ተናግሬያለሁኝ። ማንም የሚያስገድደኝ አካል የለም። ተናግሬያለሁ ብዙ ስም የሚወጡ ስላሉ ሶሻል ሚዲያ ላይ በአሁኑ ሰዓት ላይ የሰዎች ስም እየጠፋ በእርዳታ ስም በመጥፎ ነገር እየተደረገ ስለሆነ እኔ ማንም ኤንጂኦም አይደለሁም፣ መንግስትም ሰጥቶኝ አይደለም። የሆነ አካል ከውጭ ሀገር ደግሞ ስጦታ ስጥ ያለኝ ሰው የለም። በራሴና በራሴ በላብ ያመጣሁትን ገንዘብ ብቻ ስለሆነ ነው። ይህንን ሁላችሁን ፈልገው ከጥቅምት ሁለት እስከ ጥቅምት ሰባት ተጠቀሙበት። ለሌሎችም ሰዎች ሼር አድርጉት። የተከበራችሁ የተወዳጅ ይጠቀሙበት። ለምሳሌ ውጭ ሀገር ያለሽ እህቴ፣ ውጭ ሀገር ያለህ ወንድሜ ካለህ ምናልባት እዚህ ነገር ላይ አትሳተፉ ትችላላችሁ። ምክንያቱም ውጭ ናችሁ ያላችሁት በአስር ሺህ ብር እንሰራለን ብላችሁ ላታስቡ ትችላላችሁ። ምክንያቱም ስደት ላይ ያላችሁት በመቶ ሺህ ቤት በሁለት መቶ ሺህ ቤት በሶስት መቶ ሺህ ቤት እየሰራችሁ ስለሆነ ያላችሁት የኔ አስር ሺህ ብር ምንም ላይጠቅማችሁ ይችላል፣ አውቃለሁ ግን ሌላ ሰው እንዲጠቀምበት እዚህ ሀገር ውስጥ ሐሳቡን ከተስማማችሁበት፣ ከደገፋችሁት፣ ከወደዳችሁት ሐሳቡን ለሌሎች ሰዎች ሸር አድርጉት። ቅን ሐሳብ ከሆነ ምክንያቱም እኔ ሙዚቃ አይደለም የማቀርበው፣ ፕራንክ አይደለም የማቀርበው፣ ፊልም አይደለም የማቀርበው። ወደ ኋላ ሄዳችሁ ብትመለከቱ 180 ሺህ አካባቢ ሰብስክራይብ ያፈራሁት ወዳጆች ያፈራሁት የቢዝነስ ሐሳቦችን ስለማቀርብ ነውና በየትኛውም አይነት መንገድ ብትመጡ ኔጌቲቭ ነገር ላታገኙ ቤት ትችላላችሁ። እኔ ፍጹም ነኝ እያልኩ አይደለም፣ ግን መጥፎ ነገር ላለመስራት እሞክራለሁ። ከሰዎች ጋር ተጣብቄ ተጣብቂ ላለመስራት እሞክራለሁኝና ይህን ነው የምላችሁ። ቅን ያሰባችሁ ሰዎች፣ ደግ ያሰባችሁ ሰዎች፣ መልካም ብናስብ፣ ደግ ብናስብ፣ ያለንን ብናካፍል የምናገኘው ከፈጣሪ ነው። ምን ከስረው ነገር እኮ የለም እኮ። ያለንን ነው የምናካፍለውና ይህን ነው የምላችሁ የምፈልገው በቀጣይ ሌላ የምንሸልመው ነገር ካለ ሌላ የማስበው ሌላ ነፃ ስልጠናዎች ሊሆኑ ይችላል። ስራ የምትገቡበት መንገድ የምትቀጠሩበት መንገድ ካለ አንድም ሳልደብቃችሁ እዚህ ፊት ለፊት እመጣለሁ። መጥፎ ነገር ስም ለመለጠፍ የምታስቡ ሰዎች ካላችሁ፣ እኔ በፈጣሪ ኃይል ነው የሚኖረው፣ በተመልካቾቼ በወዳጆቼ ኃይል ስለሆነ የምኖረው እናንተ በፈለጋችሁበት መንገድ ቀጥሉ። በጎነትን ለማድረግ ለመስራት ነውና የመጣሁት። ሐሳቤን ከደገፋችሁት ከወደዳችሁት የምትመለከቱትን ቪዲዮ ሰብስክራይብ ያላደረጋችሁ ካላችሁ ዩቲዩብ ላይ ካላችሁ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ኮሜንትም ከታች እንዳልኳችሁ። ኮሜንት ሲባል ዝም ብሎ አሁን በስራው ባተሳተፉም ባይዘወይ የስራ መረጃ ባይኖራችሁም ኮሜንት ላይ የፈለጋችሁትን ነቀተ ነቀፌታ የሚሆን ፖዘቲቭ ነገር መጻፍ ትችላላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ቲክቶክ ላይ ካላችሁ ደግሞ እንደዚህ ወደ 180 ምናምን ሺህ ደርሷል፣ ፎሎ አድርጉ። ብዙ ሰዎችን የምንጠቅምበትና ብዙ ሰዎችን የተሻለ ቦታ የምናደርስበት ስለሆነ ጠቃሚና መረጃ አዘል የሆኑ ነገሮችን ይዤ እመጣለሁ። እስካሁን አብሬያችሁ የቆያችሁት ሀብትሽ የስራ ሰው ነበርኩኝ። እኔ ደግሞ ቢዝነስማን በመባል እታወቃለሁ። በጣም በሌላ በጣም በአሪፍ ቪዲዮ ማለት ነው። በቀጣይ ማሆን በእርግጥ እኔ ቪዲዮ ከለቀኩኝ በኋላ ሌሎች መረጃዎችን ላካፍላችሁ እችላለሁ። በተከታታይ ሰባት ቀን ውስጥ ያለውን ነገር ለሌሎች ሰዎች ሸር አድርጉ። ለዛሬ ነበረው ይህን ይመስል ነበር። በእያላችሁበት የዓለም ዳርቻ ሰላምታዬ ይደርሳችሁ።